አሰላሙ አሌይኩም ወረሕመቱላሂ በረከት፣ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። እናንተ እንዴት ናችሁ ብላችሁ ሰላም ሰላም ብያችኋለሁ። እና አዳዲሶቹ ስብስክራይብ እያደረጋችሁ፣ ነባሮቹ ደግሞ ላይክ እያደረጋችሁ ቪዲዮውን ጀምሩ ማለት ነው። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እሱም ደግሞ ያው የተለመደ ነው እንደተለመደ አንዳንድ መራጃዎቹ ስለ ሩታና ስለ አብርሽ ስለደረሱ እና እውነት ነው ወሳሰት የምለው ነገር እና አብረን ሆነን የምናየው ይሆናል። ቪዲዮን ደግሞ ላይክ እያደረጋችሁ ዜማቻችሁ ሽር እያደረጋችሁ አግቡ ማይልት ነው እና እሱም ደግሞ ፍጹም ሁሉም ነገር ውሸት ነው በቃ እየተባላ ይገኛል። አንዳንዴ ሲያየው ማለት ነው እና እንዴት ሊሆን ይችላል ብዬ ነው። አ ማለት ነው አንዴት ሊሆን ይችላል አንደኛ ደረጃ አስቀድሜ ማውረር ስለ ነጻነት ነው። ነፃነት ፍጹም የአብርሽ ፍቅረኛ አልነበረችም። እንዴት ማለት ፍጹም የአብርሽ ፍቅረኛ ካልሆነች ቪዲዮ እኮ አለ አብርሽ ልደቷን እያከበረ የነበረ ቪዲዮ አለ። ለእሷ ፍቅሯን ፍቅሩን እየገለጻት በፍጹም እንደማይለያዩ በፍጹም እንደማይተዋት፣ በቃ ከሴቶች ሁሉ የበላይ እንደሆነች፣ ከሴቶች ሁሉ አብልጦ እንደመወዳት እያወራ የነበረ ቪዲዮ እንዴ! ሰው እኮ ፎቶ እትጽኩኬ ፎቶ ላናምን እንችላለን፣ ፎቶ ፎቶሾፕ ነው ተባለ። ቪዲዮ አብሮ ሆኖ ቪዲዮ የተሰራ ቪዲዮስ? እሺ ፎቶሾፕ ነው ነው እኔ አሁን ለነፃነት ደግፌ ሳይሆን እውነቷን ለምን ይደብቃሉ ማለት፣ አሁን ገና ነገሮቹ ሲበታተኑ ነገሮቹን ለመሰብሰብ ሲሉት ተመልካቾቹ ላይ ለምንድነው የሚጫወቱት ነው እና ይሄ ነገር እኛ የነሱ አድናቂ ተመልካች ብንሆንም አንዳንድ ጊዜ ለራሳችን ቦታ መስጠት አለብን ብዬ ስለሚያስብ ነው። እና ሁላችንም አይተናል ለነፃነት ፍቅሩን እየገለጸ የነበረ ቪዲዮ ልደቷን ሲያከብር ደግሞ ልደቷን ያከበረ ጊዜ የአብርሽ ፍቅረኛ ስለሆነች እና ኤፍሬም ኤፍሬም ለምለም ወንድም ማለት ነው። ኤፍሬም አልቀረም በቃ ያኔ አሉ ብዙ ብዙ የነሱ ልጆች ምነ ተሰብስቦ ልደቷን ሲያከብሯት የአንገት ሀብል ሲያላብሳት በቃ ብዙ ነገር ሲያደርጋት የሚያሳይ ቪዲዮቹን አይተናል። ነገሮቹ ዛሬ ላይ ሲበታተኑ ነገሮቹ ሲበላሹ፣ ያ ነገሮችን ለማስተካከል እርስ በራሳቸው እዛ ማወሻሻት ይችላሉ። ለተመልካች ለምን ይዋሻሉ? እና ነጻነት ሚዲያ ያወጣት ሌላ ሰው ነው ወይም ደግሞ ከአብሮች ጋራ ቪዲዮ የሰራ ልጅ እኔ ነኝ። ነፃነትን ወደ ሚዲያ እንድትወጣ ያደረግኳት ሁሉም ነገር ፎቶ ሾፕ ነው። ከዛስ የአብርሽ ድምፅን ፎቶሾፕ ነው? እወድሻለሁ የኔ ምናምን እንደዚህ እያለ እያሽ ቀበጠ የነበረ እሱም ፎቶሾፕ ነው? እሺ፣ እንደዛ ከሆነ እኛ እየተኛ ነው ማመን ያለብን። እና ውሸት ሊሆን የሚችለውን አንድ ነገር ውሸት ነው ቢባል እራሱ አዎ ውሸት ነው ብዬ መደገፍ የሚችለውን ነገር ብኖር ነጻነት ይዛ የመጣችው ልጅ ምን አልባት የአብርሽ ልጅ ላትሆን ትችላለች። እሱንም ምን አልባት ነው ያልኩት፣ አዎ አላልኩም እዚህ ጋር። ምክንያቱም ምናልባት አብሮ የፍቅር ጊዜ የነበራቸው ላይፍ ይታ ፈጥረ ነገር ካለ ልጁም ልትሆን ትችላለች። እሱንም ማፍረር አንችልም። ሁሉም ነገር እነዚህ ልጆች በቃ ሁሉም ነገር ሽፍን በሽፍን እያደረጉ እኛን እያታለሉ ራሳችሁንም ለራሳችሁም እየዋሹ ነው እና እያሉት ስናያቸው እና እንደ አዲስ ደረዝኝም ደግሞ ያዩት ወይም ደግሞ እየሰሙት ነገር ምንድን ነው፣ አብርሽና ሩታ በፍጹም አልተለያዩም። በፍጹም አንድ ቤት እንደሚኖሩ ቪዲዮ የምንሰራ ጊዜ ብቻ እንደሆነ ጽባቸው፣ ለቅሷቸው፣ ስድባቸው ሁሉ ነገር ቪዲዮ ላይ ብቻ እንደሆነና በኖርማል ላይፋቸው አንድ ላይ እንደሚሆኑ እሺ ይሄ ነገር እንኢመን ወይስ አንኢመን? አይንንጃ ንቀንቶ እንደ ተመልካች ስንሆን አንዳንድ ነገር ቆም ብለን ማሰብና ማስማት ማየት ማንበብ አለብን ብዬ ስላሰብኩልና እኛ እነሱ ሩታ እንዳትጎዳይ ሩታ እርጉዝና ጥየለን ስለ ሩታ ብዙ እናስባለን። ብዙዎቹ ስለ ሩታ ይጨነቃሉና ኢቪን የሩታ እርግዝና ራሱ እስኪ ልብ ብላችሁ እዩት የሚል ኮመንት አይቼ ነበረ። ሩታ ራሱ እርጉዝ አይደለችም ፍጹም። የነ አብርሽ እና የሩታ ላይፍ ከሃ እስከፓ ሁሉም ነገር ውሸት ነው በቃ ዙሪያ ጥምጥማቸው ሁሉ ስራ እንጂ ሁሉም ነገር ውሸት ነው የሚል አይቼ ያለውና፣ እንዴት ሊሆን ይችላል ሩታ እርጉዝ ናት። ሆዳ ራሱ ያስታውቃል። ሩታ እርጉዝ አይደለችም ማለት አይቻልም። አብርሽ አሁን ላይ ሩታን ለመታረቅ ወይም ትላንት እያጠፋ ጥፋቱን ለማስተካከል ነጻነት ፍቅረኛ አልነበረችም ማለት ይችላል። ሌላ ማናትያችን መታም የተለቃቀሰው ልጅ ፍቅረኛ አይደለችም ማለት ይችላል። እሱንም ደግሞ እኛ አናምንም በፍጹም አናምንም። እንዴት ነው ያኔ በውሸት ሕይወት የሚኖሩት? እንዴት ደር ማለት ቀልድ ነው እንዴ? እርግዝና ውሸት ነው ሲባል ምን ይባላል አሁን ጥላቻቹ ውፈት ሊሆን ይችላል። ምናልባት ተስማምቶ እየሰሩ ይሆናል። እውነተኛ ጥላቻ ቢሆን እውነተኛ ትዳር እውነተኛ ቢሆን ሀቂቀተን ሁሉም ሰው ችግሩን በቤት ውስጥ ነው የሚጨርሱ በሚዲያ ደ የሚጨርሱ ላይፋቸው ትዳራቸው በሚዲያን እያካተታ ቢሆንም ግን ትዳራችሁ ላይ ችግር ሲመጣ ደግሞ ችግራቸው ማየት ነው ማጭረስ ያለባቸው፣ ቤታቸው ውስጥ ማጭረስ ነው ያለባቸው። ስለዚህ በቃ ብዙ ተመልካች አሁን ላይ እየነቃ ነው እና ምንድነሱም በቃ የሩታ እርግዝና ደግሞ ውሸት እንደሆነ ኢቭን ነጻነት ጋር የነበረ ነገር ውሸት ነው ፎቶሾፕ ነው ብሎ ሲመጣ ማለት ነው የመዳን በጎች ምንም ነገር አታውቁም፣ እርግዝና ማላያት ያቃጣችሁ የተሳናችሁ እየተባለ በሩታ ምክንያት እኛ መሰደብ አለብን። ጋይስ እኔ እኮ የሚያሳዝነኝ ፓርት እኮ ይሄ ነው። ቆይ በሩታ ምክንያት እኛ መሰደብ አለብን፣ በአብርሽ ምክንያት እኛ መሰደብ አለብን። አብርሽ ሩታ እኮ እኛ ማን እንደሆነ እራሱ እኮ አያውቁንም። እሺ እስከ መቼ ድረስ ነው በግ እየተባለን የምንኖረው? አረሽኝ ነው እንንቀው፣ ወይም እነዚህ የሚሳደቡትን ያዙልኝ እና እዚህጋ የተቸገርነው ነገር ምንድን ነው? ወይ እና ሩታና አብርሽ ጭቅጭቃችሁን አቁሙ፣ ሰላም አልሰጡንም። ወይ እርግዝና እውነት ሆኖ አርፎ አልተቀመጡም። ጥላቻቸው የምር ነው እንደማይባል ተለያይተው አልተራራቁም። ለየተኛው እንፍረድ? ነፃነት ጉዳይ ውሸት ነው ብሎ እንደ አዲስ አጀንዳ ይዞ ከመጡት የሩታ እርግዝና ውሸት አይደለም ብሌን እንዴት እንከራከር? የሩታ እርግዝና ውሸት ነው ለሚሉት አይ የሩታ እርግዝና ውሸት አይደለም ብሌን እንዴት ሆነ ነው ለሷ መከራከር የምንችለው? የሮታና የአብርሽ ትዳር ውሸት ነው ብሎ እኛን ሲሰደቡን፣ እሺ የሮታና የአብርሽ ትዳር አረ በፍጹም ውሸት አይደለም ብሌን እንዴት ነው መሳደብ ወይም ደግሞ እነሱን መመለስ የምንችለው? ቢያንስ እኮ ለተመልካቾቻችሁ በቃ ቦታ አይኖራችሁም እንዴ? እናንተ እኮ የራሳችሁን ስሜት ብቻ እየታም እያሰባችሁ ነው እየተጓዛችሁ ያላችሁት ማለት ነውና አብርሽና ቦታ በፍጹም እንዳልተጣሉ እንዳልተለያዩ አብሮ ላይ አንድ ላይ አብሮ እንደሚኖሩት ነው የተነገረ። እሺ እኛ ምንድን ነን?